ወንድ ልጅ በተፈጥሮ ይላሉ፣ ቆንጆ ሴት ነው የሚፈልገው ይላሉ። ሴት ልጅ ደግሞ በተፈጥሯ ቆንጆ ወንድ ሳይሆን የምትፈልገው ቆንጆ መሆን ነው የምትፈልገው ይላሉ እ ስለዚህ ጀነት የሚገቡ ሴቶች ከሁረል ዓይን በላይ ነው የሚሆኑት አሉ። ያ ነው ሽልማታቸው ይላሉ እ ሁረል ዓይኖች በላይ ይሆናሉ። ወዘውጀቱን ሐስና አላህ ስብሃነ ወተዓላ እንደዛ አይነቷን ይወፍቀን፣ ምትወደን፣ ምንወዳት፣ ምታከብረን፣ ምታከብራት። አላህ ስብሃነ ወተዓላ ሰላም የሆነ ትዳርን ይወፍቀን ለሁላችንም። ሰኢድ ብኑ ሙሰይብ ሙሐዲስ ናቸው። ሰኢድ ብኑ ሙሰይብ በጣም ሙሐዲስ ናቸው። ንጉሶች ልጃቸውን ጠየቋቸው አልሰጥም አሉ። ኋላ አንድ ደረሳቸው፣ ሶስት ቀን ቀረ ከቂራአት እከሌ ምን ሆኖ ቀራሉ እከለ ያው ባለቤቱ ሞታበት፣ ባለቤቱ ሞቱን ታው አዘኑ። ከሶስተኛው ቀን በኋላ ሲመጣ ምን ነው አሉት። አይ ታዚያ ላይ ባለቤት ሞታብኝ። ታዲያ ሶስት ቀን ብቻ ነው በቃ ልጅን ሰጥቻለሁ አሉት። ድንግጥ አለ። ለምን ልጃቸው የባለሥልጣን ስልጣን ማት የንጉስ ማት ጠይቆት እሳቸው እንቢ ብለዋል። አላማቸው ሌላ ስለነበር ከዛ ቤት ሲገቡ ልጅ ይወዱ ታደርጋለች ባጋጣሚ

ዒልም ሐሰና ነው። ጤና ሐሰና ነው። ሰፊ ቤት፣ ጥሩ ጎረቤት፣ ጥሩ ሚስት፣ ጥሩ ባል፣ ልጆች እነዚህ በአጠቃላይ ይካተታል። እሳቸው ደግሞ ለሷ በምስማማት መልኩ አስር ነበር ያናገሩት አሉ መግሪብ ላይ ቤት ማን ልበል ሰዒድ ነኛ ሰዒድ ግራ ገባው ሲል ምን ሲል ሳይደሳችሁ ናቸው። አይ በቃ አስር ላይ ሰጥቻለሁ ብሎ ምግብ ላይ መጥቶ ትቻለሁ ሊልኛል። ይዟት መጥቶ ኒካው ምናሉ አሰሩ በል አንተም ሶስት ቀን ብቻ ናድረሃል። እሷንም ደግሞ ኒካ ከታሰረ በኋላ ደግሞ ቤት ማሳደሩም አሁንም ይዘግባት ያቺው ኋላ፣ አንድ ሳምንት ቆዩና ቂራት ሊቀራ ሲወጣ የት ነው የምትሄደው? አለች ቂራት ሊቀራ ቁጭ በልሳቸው ያለው ቂራት በጣም ዓሊም ነበረች። እሱን እኔ አስቀራለሁ አለች። ሱብሓነላህ፣ ወላሂ በጣም የሚገርም ታሪክ ነው። አስባችሁታል። አላህ ሱብሓነሁ ወተዓላ ካልወፈቃችሁ በስተቀር እንደዚህ አይነት ሰው ማግኘት በጣም ከባድ ነው። በጣም በተለይ ደግሞ አሁን ባለንበት ጊዜ ታቁታላችሁ ያለንበትን ሁኔታና እንደዚህ አይነት ሴት ማግኘት በጣም ትልቅ በቃ እንዴት ነው የሚባለው፣ በጣም ከባድ የሆነበት ጊዜ ነው። ሷሌህ ትክክለኛ እንኳን ማግኘት እንኳን እንደዚህ የቀራች ክብሯን የጠበቀች ምናምን ይቀርና ተውት፣ ትንሽዬ እንኳን ተቋ ያላት አላህን ፍራቻ ያላት ማግኘት በራሱ በጣም ከባድ የሆነበት ጊዜ ነው እና ብቻ ግን ከአላህ እዝነት ተስፋ አይቆረጥም። ተስፋ መቁረጥ የለብንም። አላህ ስብሃኑ ተዓላ ደግሞ የተሻለ ነገር እንዲሰጠን ዱዓ ማድረግ ነው። ከኛም ደግሞ ጥሩ ሆነን መገኘት ይጠበቅብናል። ከዛ ደግሞ በዱዓ አበርትተን ጠንክረን መጠየቅ ይኖርብናል። ኢንሻአላህ አላህ ይወፍቀናል። አንቺ ህይወት ላይ ትልቁ ባለመብት ሰው አባትሽ አይደለም፣ እናትሽ አይደለችም፣ ወንድሞችሽ አይደሉም፣ ልጆችሽ አይደሉም እኔ የቅርብ ሰዎችሽ አይደሉም። ስታዝሽ ምናምን ምናምን ታደንቂያቸው ተከባብሪያቸው ሰዎች በእነሱማ ከመጣህብኝ ምናምን ብለሽ ምንም ጉራ ስታንዳርድ ማለት በጣም ትልቁ ባለመብት ቅድሚያ የምትሰጪው የፎከስሽ አቴንሽን የፎከስ ኦፍ አቴንሽን የትኩረት አቅጣጫ የመጀመሪያው ሰው ባልሽ ነው ብለዋል። ለምን ነው መሐመድዬ እቺ ሴት አላህ ከሻው ሀያ ዓመት 20 ሰላሳ ዓመት አርባ አመት ሃምሳ ዓመት አመት ከዛም በላይ ከዛም በታች የምትኖረው ሰው ነው። ይሄ ሰውዬ ይሄ ሰውዬ እሷን ካላከበራት፣ ካልወደዳት፣ ካላዘንላት ህይወት ከባድ ነው የሚሆንባት ከባድ ነው። ሌላው ሁሉ ሰው የራሱ ህይወት አለው። እህት ብትይ እህቶችሽ የራሳቸው ባል አላቸው ልጅ አላቸው ትዳር አላቸው አይደል። ከዛ ወንድም ብትይ የራሱ ሚስት አለው ልጆች አሉት። እህትማማሙ እነሱ ናቸው፣ አንቺ አይደለሽም እናትም አባትም የምንላቸው የጊዜ ጉዳይ ነው። ቀድመውን ይሞታሉ በተፈጥሮ ሕግ ይፈርሳል። የታወቀ ነገር ነው። አባቶቻችን እናቶቻችን እንዲቆዩልን እንመኛለን። በእኛ ምኞት ብቻ ግን የሚሆን ነገር የለም። ያው መተካካት ያለው ነገር ስለሆነ የሰው ልጅ ይሞቱና ያ እነሱም ያልቃሉ። ሁሌ አታ ልጆችህ አይንህ እያየህ የወጡ ብቻ ብዙ ቤቻቸው ባልና ሚስት ብቻ የቀሩባቸው ቤት አናቅም። ልጆች አስራ ስምንት ሀያ ዩኒቨርሲቲ ከእዛ ውጭ ሀገር ዲቪ የሞላ ጥርግ ብሎ ባዶ ቤት የቀረ ስንት ቤት አናቅም። ዘኦንሊ ፎካስ ኦፍ አቴንሽኗ ሆኖ አስታማሚዋ፣ ተስፋዋ፣ አጫዋቿ ማለት ይህትን ውጣ ውረዶች በሙሉ አብሯት የሚሸከመው ሰው ይሄ ሰው ነው። እሱን ሰውዬ በደንብ ያዥ ማለታቸው ነው። መልክተኛው ሌላ እኮ አይደለም። ምንም ውስብስብ ታሪክ የለው። ስለዚህ ይሄ ሰው አንደኛ ደረጃ እናንተ የምትሉት ፕላቲኒየም ነው፣ ጎልድ የፕላቲኒየም ደረጃ ውጭ የምታረጊው አልሽ ነው አሉ። ራስ ራስ አሰለ እዚህ ካደረግሽ እሱም ያደርግሻል፣ እኔ አረጋግጥልሻል። ወርዛት ማትር ከዛ፣ እሺ ለሴቶችስ? ብላ ጠየቀች። ለሴቶችስ ስትላቸው እናቱ ናት አሉ። እንዳትጨነቂ፣ ነገ እናት ትሆኛለሽ አንቺ። የተዳላ ይመስላችኋል ወላሂ የሴት ልጅ አባቶች ይፍረዱ። ሴት ልጅ ህፃን እያለች መሐመድ የሴት ልጅ ካለች አላቅም አለ። እንዴት ነው የምትሆነው? አባቶች እንዴት ነው ለሴት ልጆቻቸው በተለት ትንሽ እያሉ እንዴት ነው የሚሰሰቱት? ከዛ ትንሽ ከፍ ሲሉ ቲኔጅ ምናምን እንዴት ነው የምትንቀጠቀጠው? አላህ እንዲጠብቅልህ ማለት ነው። እንዴት አባትህ ነው ሩህ የሚወጣው። ከዛ በኋላ ትዳር አለ ደርህ አሁንም ያረፍክ ይመስልሃል? ምን ታርፋለህ? ይሄ ልጅ ተመችቶሃት ይሆን ወይ? ሙሉ ኢህቲማምህን እንደወሰደችህ ማለት ነው የምትኖረው። ከዛ በኋላ ትወልዳለች እሷ ደግሞ አሁን እዚህ ቤት ባሉ ውስጥ ትገባና የባለው የአይን ማረፊያ ትሆናለች አንተ እኮ አልተገላገልካትም የእሱ የእርጋታው ምንጩ ምናምኑ ትሆናለች አይደል ሊተስኩኑ ኢላይሃ ሆና እሱን እያደሳሰተችው አንተ ሀሳብ አልቀረም ወንድሞቿም ካፍ ከፍ ያሉ ወንድሞች ካሉ ደግሞ እንዴት ታረጋት ይሆን ኑሮ አልተመቻት ይሆን ማለት ሰው ነው የሚያስበው ለዚህ ሴት ከዛ በኋላ ትወልድና ወንድ ልጇ ደግሞ ይመጣል ወንድ ልጅ ኡሚ የጀነቴ ጀነት በሷገር ሰ የጀነቴ ቁልፍ እያለ ኢንሻላህ ኢንሻላህ። አሁን ባለንበት ጊዜ በጣም በትልቁ ሊመከር የሚችለው ነገር ይሄ ነው፣ ትዳር። አሁን ያለንበት ጊዜ ዝሙት በጣም እየበዛ እየበረከተ ክብደቱ ራሱ በጣም ቀንሶ ሁሉም ነገር በቀላሉ ሁኔታ የሚገኝበት ሁኔታ ላይ ያለ ነው እና ነገሮች በጠቅላላ ደግሞ ወደዛ ነገር ወደ ሐራም የሚገፋፉ ነገሮች ነው የበዙት። ለዛ በአሁኑ ጊዜ ብቸኛውና ትክክለኛው መፍትሄ ሊሆን የሚችለው እሱ ነው። ቅድም ደግሞ ከሼሁ ታሪክ እንደተረዳ ነው ዋናው ነገር ብር አይደለም፣ ዋናው ነገር ገንዘብ አይደለም። አላህ ስብሓን ወተዓላ ሪዝቁን ያሰፋልናል። አላህ ስብሓን ወተዓላ ከገባን በኋላ ህይወታችንን ያሳምረልናል። ስለዚህ ከውጭ ሆኖ መፍራት ሬኖ ነገር ሳሪዛል ገባን ብሎ መሸሽ ሳይሆን አሁን ካለንበት ትልቅ ፊትና ለመገላገል ሲባል እንደዚህ አይነት ነገሮችን እንደ አማራጭ መጠቀም በጣም ትክክለኛ መፍትሄ ነው። ብቻ ግን አላህ ሱብሃነሁ ወተዓላ የተሻለ ነገር ይስጠን። አንዳንድ ወንድሞቼን ቁጭ ብዬ ስመክራቸው አግቡ ስላቸው አንዱ ምን አለኝ፣ ምግን የሆነ ጊዜ ትዝ ይለኛል። ለምን ነበር ግን አግቡ ያልከን አለኝ። ድሮ አግቡ ስትለው ዱዓ አርግልኝ ነበር የሚል ኢንሻአላህ ዶ አርግልኛል ግን ልጁ ግን ቂም ይዞብኝ የሆነ ጊዜ ግን ምን ነው አግቡ አልከኝ አለው። ይሄ ልጅ ላይ አሁን የተሳለው ስዕል በጣም ከባድ። ስለዚህ ይሄንን ነገር የሚሰብር ነገር የሁላችንም ዘመቻ በጣም ይፈልጋል ከምንለው በላይ። ምክንያቱም አገባን ያገባውም እኮ ሊጨነቅ ይገባል። ስለአገባ አይደለም፣ ስለወለደው ልጅ እኮ ይጨነቃል። ምክንያቱም ይሄ ለሁላችንም አላህ ሱብሐነሁ ወተዓላ በምድር ላይ ኸሊፋ የሚያደርገን እኮ ያው ትዳሩ ሲቀጥል ነው፣ አንዱ ከአንዱ እየተካካ የሚሄደው እና ዋናው ማስተላለፊያ የፈለኩት ዘውጁ ነው የሚለው ምንም ወንጀል እንዳልሆነ ራሷን ሜዳ መጠየቅ እንደምትችል አባትና ልጅ እንዲወያዩ፣ በቃ ልጄ የወደድሽው ሰው ካለ እንኳን ሌላው ይቀርና እኮ እኔ ዱንያ ያለኝ አንቺ የወደድሽው ሰው ካለ ራሱ ብሎ ቢሄድም ምንም አይደለም። ወደ እውነታው ስንሄድ ከያቱም ዱንያ መጠቃቀሚያ ናት። ትላንት የነበረውና ዛሬ ያለው ነገር አንድ አይደለም። ሰው ከሞባይል ጋር ኒካ ያሰራል ወንጀል እያየበት። የዚህ መፍትሄ ዘውጁና እያለ መነጋገሪያ መሆን አለበት። ትዳር እስልምና በራሳችን ካላከበር ነው በስተቀር ሁሉን ያለውንም ማናገር የሚችል ትዳር ነው የሌለውም እንዴት መኖር እንደሚችል በጣም ያለውም ደግሞ እንዴት መኖር አለበት ሁሉንም የሚያናገር ዲን ነውና ይሄን እንዲዳፈሩ ነው አና የፈለግነው ወጣቱ ምናልባት ግን ያው ሰዎች መጠይቃቸው አይቀርምና እኔም ደግሞ ያው የተመልካቾችን ሐሳብ እንደሚያደርስ አንድ ሰው መጠየቅ አለብኝና። በዚህ ዘመን ግን ማለት በጣም ስራ የለም፣ ብዙዎች ተቸግረዋል፣ ኢኮኖሚው ተዳክሟል። ሰዎች ደግሞ በተለያየ በቃ ስነ ምግባርም ተበላሽተዋል፣ ብዙ ችግሮች አሉ። በዚህ ውስጥ ትዳር መመስረት አይከብድም ወይ ማለት፣ እንዴት ነው ትዳር ጥሩ ነው አሪፍ ነው፣ ግን ያለንበት ተጨባጭ ደግሞ እንድናገባ የሚያነቃቃ አይደለም የሚሉ ጥያቄዎች ይኖራሉ። አራተኛ ምክንያት ላይ እዛ ላይ ከቀረበው እንግዲህ ያዳመጠ ሰው አለና፣ አሁን አቡ ሀኒፋ ያልከው መፍትሄ ባለሀብቶች ናቸው። ወደ እውነታው ስንሄድ ሶስት መቶ ሰራተኛ የሚያስተዳድር አንድ ጥሩ ፋብሪካ ያለው አካል ይህ መስራት ይችላል፣ እንደ ወደ እውነታው ስንሄድ እንጂ በባዶ ቤት ተጨናንቆ ምንም ገቢው ቡና ወጪው ባልተመጣጠነ መልኩ ይግባና የበለጠ የጭ ምክንያቱ፣ የምትገባው ረሃ ለመሆን ነው ነጻነትን ለማወጅ እንጂ ለመጨነቅ የምትገባበት አይደለም። ድንገት ከተነገሩት አምስት አካላቶች የዚህ አይነት ኃላፊነት አለባቸው። እናትም አባትም ተብሎ ከተነገረ፣ ዱዓቶችም እንደ ዱዓይነታቸው፣ ኢማሞቻችንም ጁማ የመቀስቀስ ነገር ከመጣ አሁን የሚፈለገው ማን ነው ከተባለ ተጋቢውና አግቢዋና የሚያገባትና የሚያገባውና ባለሀብቱ ማገናኘት ለተወሰነ ምንልስኩ ምሳሌዎችንም ስታነሳ ነበረ ወሊያን መሰል ከዚህ በፊት የተገብሮ የነበሩትን ስታነሳቸው ነበር እና አሁን ላይ ብዙ የለም። እንደዛ ያው የሚመጣው መመሰላ ዋኒፋ መነጋገሪያ መሆን አለበት። መጀመሪያ አጀንዳ ይሁን ነው አጀንዳ ይሁን ዋናው ይሰበር። በቃ መሰበር ያለበት ምንድን ነው? በቃ ዘውጁና በደንብ መባል አለበት። በቃ ከባባ ጋር ቁጭ ብለው ባባ ለምን አትዘውጀኝም? ያቺን ሱቅ እንኳን ለኔ የሰጠኝ እየሰራው ራሴ ማስተዳደር ጥሩ ነው። ስለዚህ ልክ አሁን ምሳሌ ለየቲሞች የሆነ ነገር እናርግ ተብሎ እንደሚሰበሰበው የጉድጓድ ውሃን ቁፍር ተብሎ እንደሚሰበሰበው ትምህርት ቤት እንገንባ ተብሎ እንደሚሰበሰበው መሰል ነገሮች እንደሚሰበሰበው ሰው እናገባ ብለው መቀመጥ አለባቸው። ባለሀብቱም ሌሎች መሰሉስን መገረም ማለት ያው ሰው ከመገንባት በላይ እኮ የለም። አይደለም እያንዳንዱ አንተ የ50 ሚሊዮን ብር መዝጊድ መስጊድ ስገነባ እኮ መስታወቱና ቀለሙን ለማሳየት ሲሆን ሚድን ትውልድ አለ ብለ ነው ኤ ትውልድ ደሞ ይሄን ካልፈጠርክለት በቆርቆሮ መዝጊድ ሰግዶም ራሱን ከጠበቀ የመዝጊዱ ውበት እኮ 50 ሚሊዮን ብር ሳይሆን ሰጋጁ ነው አይደለም። ስለዚህ ትልቁ ነገር ሰው ግንባታው ላይ መሄድ አለበት። በቃ ልክ ለተለያየ ነገር እንደሚሰራው ባለሀብቱ ልክ ሞዴል ያረኳቸዋል። አንድ እግር ኳስ ተጫዋች ግብጽ ላይ አንድ ሺህ ወንዶችን ለአንድ ሺህ ሴቶች የቤታቸውን ወጪ ችሎ ጣጣቸውን ችሎ ወደ ስራ እንዲገቡ አድርጎ መሄድ በግሌ ብዙ የሚችሉ ሰዎች አሉ። ግን አሁን አግብቶም የረሳም አለ። ድንገት ደግሞ አስታውስ። ያንተ ማስታወስ ለአማኞች ይጠቅማል ስለተባለ ያም አንድ ታሪክ ይሆናል። አሁን ብዙ ፋብሪካ ያላቸው ወንድሞች አሉ፣ አላህ ይጠብቃቸው። እነዚህ ሰዎች 70 እና 80 ሰራተኞቻቸው ላይ 40 ላጤ ቢኖሩ፣ እነዚ የጀመሩት የኒካ ፕሮግራም ለሌሎቹ ትልቅ ሞዴል ይሆናል። ከዚህ ውጭ አትቀርፈውማ። ጃውን ያልከው ነገር ሳይገባን ቀርቶ አይደለም። ደመወዙ 5000 ብር ነው፣ የቤት ኪራይ 2000 ብር ነው። 3000 ብር እንዴት እንደሚኖር እኛም አይገባንም። አላህ በራህመቱ ያኖር። ብዙ ቁጥር ማትጨርሰዋል። ግን እንደ ሀገርም እንደ ዲንም የኛ ኃላፊነት ነው የሚል ነገር የሚሰራ አካል እንዲመጣ መነጋገሪያ መሆን አለበት። ደግሞ ሁልጊዜ ይሄ ችግር ተፈቶ ትዳር የጀመረም እኮ በጣም ትንሽ ነው ማለት። በየዘመኑ የኢኮኖሚ ችግር አለ፣ በየዘመኑ ድህነት አለ፣ በየዘመኑ መቸገር አለ። ትዳር ሲጀመር በጣም በትንሹ ነው የሚጀመረው። ከችግር ነው ራሱ የሚጀመረው፣ በኋላ ላይ ነው የሚቀየረው። ይሄ አዎ፣ እኛ ብዙ ጥያቄ መጠየቃለን። አልቆኛ ነው ሀሳቡን አንስቶ ሲያወራ፣ አሁን ልክ እንዳለው ይሄ አጀንዳ ለምሳሌ መስጂድ ውስጥ ትኩረት አልሰጠውም እያነሳው ነበር። ረመዳን ላይ ይሄን የተመለከተ ርዕሰ ጉዳይ አንድም ቦታ ላይ ኩትባ ላይ አልሰማውም ሲል ነበር እነዚህ አይነት ሀሳቦች እንደዚህ አይነት መድረኮች በጣም ወሳኝ ናቸው ብዬ አስባለሁ። እኔ እንደውም እዛ መድረክ ላይ ምን አይነት ጥያቄ አነሳሁኝ? ለምሳሌ እንደዚህ በነሲብ የሚዳሩትን ጨምሮ የሚያገቡ ሰዎች፣ ወጣቱ ከማግባቱ በፊት ወይ ትዳር ከመመስረቱ በፊት ስለ ትዳር ምን ያህል አውቆ ነው አይተን ከሆነ የባብ ማነው የትዳርን ባብ አንቀራም አናነብም። በደንብ አይነገረንም፣ ኡስታዞቻችንም አይመክሩንም። አፍረቱ ጠያቂው ጋር ራሱ ብቻ አይደለም ብትጠይቀው ሊመልስልህ የሚችለው አካል ጋር ኡስታዝ የተባለው ሰው ጋር እንኳን አፍረቱ አለ። ስለዚህ ጉዳይ በደንብ ዲስከስ አይደረግም። እኔ በተቋም ደረጃ መሰራት አለበት ብዬ የማስበው ነገር ነው። ምክንያቱም ወጣቶች ከትዳር በኋላ የሚገጥማቸው ችግር ማህበረሰቡ ላይ ችግር ሆኖ የሚታይ የሚንጸባረቅ ነገር ነው። እሱ ችግር ከመምጣቱ በፊት ቀድሞ ስለ ትዳር በደንብ ስልጠና ማግኘት አለባቸው። በደንብ እውቀት ሊኖራቸው ይገባል። እስኪ ይህን ያህል እንግዲህ ከተሰበካችሁ ምን አሰባችሁ? እስካሁን ባለው ሁኔታ አቀዳችሁ ወይስ እንዴት ነው? ብቻ ግን በዱዓ ዋናው ነገር ትልቁ ነገር ዱዓ ነውና አላህ ስብሃኑ ተዓላ ትዳሩን እንዲሰጣችሁ ብቻ ሳይሆን ሳሊሕ የሆነችዋንም እንዲሰጣችሁ ዱዓ ማድረግ ይኖርብናል። እስኪ በቀጣይ ቪዲዎችን ደግሞ የሚገርም ዱዓ ተመልክተን እንለያያለን። የሁላችን መጨረሻ የአማር አላህ አርግልን፣ የአማር አላህ አርግልን፣ ጭንቀታችንን አላህ ያስወግድልን ሰላም አላህ አርገን፣ ሰላም አላህ አርገን። አላህ ሰላም አላህ አርገን። ስራችን ያማር አላህ አርግልን፣ ያማር አላህ አርግልን። የሞቱብን ሙስሊም ወንድሞቻችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃል። እንደው ከድንገተኛ ሞት አላህ ይጠብቀን፣ ከድንገተኛ አደጋው አላህ ይጠብቀን። ሀገራችንን ሰላም አላህ አርግልን።

ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲደረስ ላይክ፣ ሼር፣ ኮሜንት አድርጉ። እንዲሁም ደግሞ ለቻናላችን አዲስ የሆናችሁ ካላችሁ ወይም ደግሞ ነባር ሆናችሁ እስካሁን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የቴሌግራም ቻናል ሊንካችንን ደግሞ ዲስክሪፕሽን ላይ ያለላችሁ ገብታችሁ ፎሎ አድርጉ።